ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ እለቱ አርዕስተ ዜና እናልፋለን። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ ከቲአርቲ ወርልድ ከተሰኞ ቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተላቸው ዓላማ በዓለም አቀፍ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገለጹም። በጅንካ ከተማ ተከስቶ በነበረው ምንነቱ ባልታወቀ ወረሽኝ ስድስት ሰዎች መሞታቸው የሚታወስ ሲሆን እስከ ስምንት ሰዎች የሚደርስ ሰዎች ደግሞ በበሽታው መጠቃታቸውም ይታወሳል። ይህን አስመልክቶም የበሽታውን ምንነት ለማረጋገጥ የጤና ሚኒስትር ባደረገው ጥናት መሰረት የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ሲል ጤና ሚኒስትር ገልጿል። ሁለቱንም በዝርዝር እንመለከታቸዋለን። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ ቲአርቲ ወርልድ ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ ምልልስ ድርጅታቸው ስለሚከተሏቸው ዓለም አቀፋዊ ማህበረሰብ ስለሚከተላቸው አላማ በዓለም አቀፍ ማህበረሰብ ዘንድ የተሳሳቱ መረጃዎችን ለማስተካከል እንደሚፈልጉ ገልጸዋል። እስክንድር በቃለ ምልልሱ በአማራ ክልል ያለው ወቅታዊ ትግል የራስን ህልውና የመከላከል ጦርነት ወይም ዋር ዋር ኦፍ ሰልፍ ዲፌንስ መሆኑን ተናግረዋል። ድርጅታችሁ የአማራን የበላይነት ለማምጣት የሚጥር ወይስ በዘር ላይ የተመሰረተ ነው የሚል ጥያቄ የቀረበላቸው ሲሆን እኛ ከዚህ ፍጹም ተቃራኒ ነን ያሉት እስክንድር ነጋ የአማራ መንግስት የመመስረት ፍላጎት እንደሌላቸውና ይህ ፈጽሞ ውሸት ወይም ኮምፕሌትሊ ባሎኒ እንደሆነ ተናግረዋል። አክለውም የፋኖ እንቅስቃሴ የተፈጠረው በፌዴራልና በክልል መንግስታት በአማራ ህዝብ ላይ በማንነት ላይ ተመስርቶ በሺዎች የሚቆጠር ግድያ በመፈጸሙ እንደሆነም ገልጸዋል። መንግስት ጥቃት ሰነዘረብን ራሳችንን ለመከላከል ውጭ ራሳችን ከመከላከል ውጭ ምርጫ አልነበረንም ሲሉም ወቅታዊውን ውጊያ አብራርተዋል። ከህወሓት ወይም ከኤርትራ ጋር በመተባበር መንግስት እያሴሩብኝ ነው የሚለውን የብልጽግና ውንጀላስ እንዴት ያዩታል? ሲሉ ለቀረበባቸው ጥያቄ በፍጹም ሊሆን የማይችል ሲሉም መልሰዋል። እንቅስቃሴያቸው ሙሉ በሙሉ ራሱን የቻለ መሆኑን የገለጹት እስክንድር የገንዘብና የትጥቅ ድጋፍ የሚያገኙት ከገበሬው፣ ከዲያስፖራው በሚገኝ አነስተኛ ድጋፍና በጦር ሜዳ ከሚማረክ የጦር መሳሪያ መሆኑንም አስረድተዋል። የችግሩ ዋነኛ ምንጭ የአሁኑ ህገ መንግስት መሆኑን የገለጹት እስክንድር ፖለቲካን ከዘር ማንነት ጋር አቆራኝቶታል ያሉ ሲሆን የመጨረሻው ግባቸው ኢትዮጵያን ከዘር ፖለቲካ ባሻገር ማሻገር እንደሆነና ይህን ከሚፈልጉ ሌሎች ኃይሎች ጋር ለመስራት ዝግጁ መሆናቸውንም ገልጸዋል። በአማራ ክልል ስላለው ሰብአዊ ቀውስ መንግስትን ተጠያቂ ያደረጉት እስክንድር ኢትዮጵያ ከዘር ፖለቲካ ካልወጣች በሩዋንዳ ከታየው የከፋይ ዘር ማጥፋት ሊከሰት እንደሚችልም አስጠንቅቀዋል። ወደሌላኛው ዜና ስናልፍ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ሲል የጤና ሚኒስቴር ገልጿል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና የበሽታው ምንነት በማረጋገጥ ላይ መሆኑን የገለጸ ሲሆን ሚኒስቴሩ በዛሬ ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ብለዋል። የዘረመል ምርመራ የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላብራቶሪ ሲሆን መግለጫውም በዚህ የዘረመር ምርመራ በአሁኑ ሰዓት በኢትዮጵያ ውስጥ የተገኘው ቫይረስ ለሌሎች ከሌሎች ምስራቅ አፍራት አፍሪካ ሀገራት ላይ ከዚህ በፊት ከተከሰሱት ጋር ተመሳሳይ ዝርያ እንዳለውም ታውቋል ብለዋል። በተጨማሪም በዛሬው ዕለትም አዲስ የበሽታው ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ሚኒስትሩ ያሳወቀ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጭ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛል ብሏል። ከዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጥ ስራዎች እና ከተጠረጠሩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ስራዎች እየተከናወኑ መሆኑን ደርሰው አለ። በአገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋም የፈጣን ምላሽ ስራዎችን በማስተባበር ላይም ይገኛል ተብሏል። ጤና ሚኒስቴር ከጤና ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሚተላለፍ መረጃዎችን የጥንቃቄ መልእክቶችንም መከታተልና መተግበር እንደሚገባም ጠቅሰዋል። የበሽታውን የበሽታው ምልክት የሆኑትን በአፍ፣ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስታውቀዋል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች መጠቀም፣ ሁልጊዜ እጅን በውሃና ሳሙና መታጠብ ወይም በሳኒታይዘር ማጽዳት እንደሚያስፈልግም አሳስበዋል። ማንኛውም የጤና ተቋም ለታካሚዎች ልየታ ልዩ ትኩረት በመስጠት የማርበርግ በሽታ መሰል በሽታዎችን መለየት፣ ማከምና በአፋጣኝ ሪፖርት ማድረግ እንደሚያስፈልግም በመግለጫው ጠቁሟል።